ያው ይባለፈው እንደተለመደው ታሪካችንን ይዘመተናል ማለት ነው። ቀጣይ ክፍል ሶስትን እየመጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ተከበራችሁ የቻናሉ ቤተሰቦች በእያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን ይላል። ዛሬ ደግሞ ጃእፈር ኢብኑ አቡ ጣሊብ ታሪክ ክፍል ሶስትን ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወይ ሰብ አድርጉ። እንግዲህ ክፍል ሁለት ላይ የሰማነው ክቡር ንጉስ ወይ ህዝባችንን አሰቃየን ሃይማኖታችንን ክደን ወደ ድሮ አጸያፊ ጣዖት አምልኮት እንድንመለስ ለማድረግ አሰቃቂ ቅጣቶች ፈጸሙብን ብለን ለሁለተኛ ጊዜ ሙስሊሞች ለፍርድ ጋራቡ በሚል ነበር ያቆምነው ከዛም እንግዲህ ክፍል ሶስት ላይ ለሁለተኛ ጊዜ ሙስሊሞች ለፍርድ ቀረቡ። በሚከተለው ቀን ብልጣ ብልጡ አሚር ንጉስ ሆይ እዚህ መሸሸጊያ መጠለያ የሰጣሃቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ይጠይቁኛ ይጠይቋቸው አለ። ንጉሱ ለሁለተኛ ጊዜ አስጠሯቸው! ስለ ማርያም ልጅ አያ እምነታቸው ምን ይላል በማለት ጠየቋቸው። ጃእፈር ረዲአላሁ አንሁ አጭር መልስ ሰጡ። ኢየሱስ የአላህ ባሪያ አገልጋዩም መልእክተኛ ነው። ንጉሱ ለሁለተኛ ጊዜ አስጠሯቸው። ስለ ማርያም ነች አያሱ እምነታቸው ምን ይላል በማለት ጠየቋቸው። ጃእፈር ረዲየላሁ አንሁ አጭር መልስ ሰጡ። ኢየሱስ የአላህ ባሪያ አገልጋዩ መልእክተኛ ነው፣ ወደ ማርያም የተላከ የአላህ የሐቁን ቃልን መንፈስ እንደሆነ ተምረናል። ጃእፈር ረዲየላሁ አንሁ ጣዕም ባለው አንደበት ስለ ኢየሱስ እና ማርያም የሚያወሳኝ ከሱራ መርየም የመጀመሪያው ክፍል ቀሩ የቁርአን አንቀጽ ከልቡ የሰረዘው ንጉስ እንደው የአይኖቹን ግድብ ጥሱ በአገጦቹ ላይ እየተንከባለሉ ወደ ሙስሊሞች ዞረ። በማለት የነብያቸውን እና የኢየሱስ መልእክተኛ ከአንድ ምንጭ ነው ሲሏቸው አምርና ጓደኛውን ደግሞ ዞር በሉኝ። በፈጣሪ ይሞላለሁ ለእናንተ አላስረክባቸውም አሏቸው። ንጉስ ኢየሱስ በትክክል ነቢያችሁ እንደነገሯችሁ ነው ባሏቸው፣ በጃእፈር መልስ የተናደዱት ስሶት በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉስ ነጃሽ ሙስሊሞችን ከዛሬ ጀምሮ ሰላም ናችሁ። በመንገዷችሁ መሰናክል የሚሆን ዋጋው ይቀምሳል። የተቃወማችሁ ሁሉ እርዳታዋለን። በፈጣሪ ሁንብኝ አንዳችሁ ከምትጎዱብኝ የወርቅ ተራራ ጣጣ ይሻለኛል አሉ። በሌላ በኩል አምር ጓደኛውን ስጦታቸውን ተመልሶላቸው ውርደት እና ሐፍረትን ተከናብረው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞች በደስታ ይኖሩ ጀመር። ጃዕፈርና ሚስቱ አሳማ ረዲየላሁ አንሁም በኢትዮጵያ ለአስር አመታት ኖሩ። አብዱላህ ሙሐመድ፣ እና እውን የሚባሉ ልጆች ወለዱ። ስደት ወደ መዲና በሰባተኛው አመተ ሂጅራ ጃዕፈር እና ቤተሰቡ ረዲየላሁ አንሁ ወደ መዲና ሄዱ። እነዚህ እንደ እነዚህም እንደ እን እንደ ደረሱ ረሱል ሰለ ላሁ አለይሂ ወሰለም በኸይበር ጦርነት ድል ተጎናጽፈው ነበር። የኸይበር ድል ወይስ የጃዕፈር መምጣት ነበር በደስታ ይሞላኝ በማለት ደስታቸውን፣ ናፍቆታቸውን ገልጸው ነበር። እንደ ረሱል ሰለላሁ ዓለይሂ ወሰለም ሁሉም ሙስሊሞች በጣም ተደሰቱ። ለድሆች ለችግሮች ተጨናንቂ የነበሩት ጃዕፈር ረዲላሁ አንሁ የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ ተረፈ። አቡ ሁረይራ ረዲላሁ አንሁ እንዲህ ብለው ነበር፣ ለእኛ ለችግሮቹ ከሁሉም በላይ ሀሳቢያችን ጃዕፈር ነበር። ወደ ቤቱ ስንሄድ ወደኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር። የተደረገበት ድስት ያመጣልናል በማለስ እናጸዳታለን። ጃፈር ረዲየላሁ አንሁ መዲና ብዙ አልቆዩም። በስምንተኛው አመተ ሂጅራ ረሱል ወደ ቤዛን ቤዛንን ታይን የላኬት መለክተኛ በመገደሉ በሁለቱ መካከል ጸብ ተጭሮ ወደ ጦርነት አመሩ። እንግዲህ ወደ ጦርነቱም ካመሩ በኋላ ወደ ጦርነቱ አምርተዋል ማለት ነው። በቀጣይ ክፍል ደግሞ በክፍል አራት እና በመጨረሻው ክፍል ይዤ እመጣለሁ ማለት ነው ውዶችዬ። ለቤቱ አዲስ የሆናችሁ የደን ምልክት በመጫን ቤተሰቡን ቀጣይ ደግሞ ደስ የሚል ነገር እንበል ማለት ነው። በዚሁ አስቀጥለን ጋብቻ ነብዩ ስለ ላሁ አለ ወሰለም የፈጸሙት ነው እና ለምን ትፈራለ ለማግባት መሕሩን ነው። ኦክትያ የመህር ብር ላንቺ ምንም አያረግልሽም። ቀለል አርግለት። የትዳር ዋና አላማው ቤተሰብን ለመገንባት ለመሰተር ከሀራም ለመራቅ አይደል? ስለዚህ ቀለል አላህ ከዘነላቸው ውጭ አንዱ አንድ አንዶቹ ላይ ማግባት መውለድ ቤተሰብ መመስረት እንደ ፍርሃት ያስቡታል። ይህ ከብዙዎች ላይ ይንጸባረቃል። እስኪ አግባ፣ ቤተሰብ መስረት፣ ምን አለኝ አትበል። ሚረዝቅህ አላህ ነው። አንቺም እህቴ የሚረዝቅሽ አላህ ነው። ደግሞ አንድ አንዳንዶች አሉ። አንዷ በደንብ ሳያስተዳድር ሁለተኛ ለማግባት ይጠይቃል። አንተ መጾም ነበር ያለብህ መጀመሪያ። እስኪ ቤት ያለችውም ተንከባከባት። እውነት ነው እንግዲህ። በነገራችን ላይ አሁን ላይ ያው ዝሙት እየተስማማ ነው ያለው፣ ግን መሆን የለበትም እህቶች። ሱብሃነ አላህ አላህ ይጠብቀን። እህቶቼ፣ አላህ ልቦና ይስጠን። ከእህቶቻችን ትምህርት እንውሰድ። አሁን ላይ የምንሰማው ነገር ምን እንደምን አላውቅም። አላህ ያዘንላቸው። ወንዶች ሲቀሩ፣ በተደጋጋሚ የሰማሁት ሚስጥር፣ እርጉዝ ስትሆን እነዚህ ነገር የመውለጃ ብር ከፋይ ወንድ ነው፣ ወጪውን አልችልም በማለት አያስቀምጥም ሀገር ሂጂ እያለ ሚስቱን ሀገር ከሰደደ በኋላ የሚገርመው ሌላ ሴት ማግባቱ ነው። ሚስቱ አረገዘች በሉ ሀገር የሰደዳት አንቺ እንዴት ነው ይሄን ወንድ የምታገቢው? አንቺ ልጅ አትወልጅም ወይስ አንቺም አርግዘሽ አል ሀገር ለመግባት ነው ሀሳብሽ? አረህቶቼ ቆም ብላችሁ አስቡ። እውነት ነው። እስቲ ቆም እንበል፣ ሁላችንም አሰብ እናድርግ ማለት ነው። ቦታ መስጠት አያስፈልግም አረህቶቼ ትክክለኛ ትዳር ሳይሆን የሚፈልጉት ለገንዘብ ነው። ስራ ሲፈቱ መቀመጫ ሲያጡ ለምን አላገባም ብለው በባዶ መግባት ያስባሉ። አዲስ በባህር ወይም ለኢቃማ የመጡትም መቀመጫ ስላጡ አግብተው ለመቀመጥ ነው ሀሳባቸው። በጥቅሉ ከገጠር ማረፊያ ነው አሉ የሚፈልጉት። ወይ ጉዳችን! እህቶቼ ለትዳር ስትጠየቁ መጀመሪያ በደንብ አድርጋችሁ ለምን አጣጣሩን ግን ለትዳር ጠይቅሽ ዝም ብለሽ ዘው ብለሽ ትገቢያለሽ። አንዳንድ እህቶች ደግሞ ቢሆን ይሆናል ባይሆን ልጅ ለማውለድ ብላችሁ የምትገቡ እህቶች ለልጅሽ ጥሩ አባት እንዲሆን አትመርጭም ወይስ? እህቶች አላህ የጻፈው የትም አይቀርም። በትዕግስት መጠበቅ ነው። ዱአ ማድረግ ነው። ራሳችሁን አልሆነ ቦታ ትጣሉ። አላህ ይጠብቀን። አሚን። እህቶች አላህ ስብን ጣሉ ይጠብቀን ሁላችንንም። ያው በአሁኑ ሰዓት ስራ የለም። ግን ስራ የለም ተብሎ እንግዲህ ይሄንን ሁሉ እየተደረገ መሆን የለበትም ማለት ነው። እና ከዚህ ሁሉ ገና ያንሳን አላህ ይጠብቀን። እንግዲህ የአቦ የጀመረውን ታሪክ ደግሞ በክፍል ሶስት በመጨረሻ ይዤ እመጣለሁ ማለት ነው። አላህ ሀገራችንን ሰላም ያድርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ወዶችዬ ወዳችኋለው። አላህ የጠብቀን አላህ የጠብቃችሁ። ባይ ባይ። ቪዲዮ ላይክ አድርጎ ሸር አድርጎ ማለት ነው። እንተዛዘን ሁላችንም እንግዲህ ሰው ቤት እስካለን ድረስ በምስምነት እንስራ። ባይ ላይ አክብራችሁ ወዳችኋለሁ።